ቶች እጅ እወድቃለሁ ብለ አስበ ታውቃለ በሚጠሉኝ ሰዎች እጅ እወድቃለሁ ብለ አስበ ታውቃለ ጀግና ስለሆንኩ በሰው እጅ የመውደቅን ሀሳብ ፈጽሞ አላስበው በጎዳቸው ሰዎች እጅ መውደቁንቶ ለመሆኑ እሞታለሁ ብለ አስበ ታውቃለ አላውቅ እንሞታለን ብላችሁ አታስቡ እንሞታለን ብላችሁ ብታስቡማ ይሄ ምን ሁሉ ግፍ አትሰሩም ነበር ሞት አይቀር ትሞታላችሁ እናንተ በምታመርክቱት እናንተ በምታዘዋውሩት ግፉት ለጋ ልጅ እድሜ ተቀጠፈ። የስንቱ ሰው ቤት ፈረሰ። ታላችሁ ሞት አይቀርም፣ ለማንም ሞት አይቀርም። ግን ስትሞቱ ይዛችሁ የምትሄዱት ወይ ደግሞ የሚከተላችሁ በግፍ የገሳችሁት መኪና ሳይሆን በግፍ በየባንኩ አጠራቀማችሁ ገንዘብ ሳይሆን የሚከተላችሁ የሰራችሁ ግፍ ነው የሰራችሁት በደል ነው። ዘጋኘ ይችላሉ። ኤፍራታ መድብልን ገድላለት አስከሬኑን እስከሚያወጣ ድረስ የቸኮለው ዝና ዛሬ ላይ እርሱ ያን ያህል ጉዳት እየደረሰበትና እየተደበደበ የወሬ ነጋሪ ያለሽ አሰኝቶታል። ማን ሲንገርለት፣ ለማን ሲደውል? አቶ ካሌም መሲሳ የተባለው ከጀርባ የሚረዳው ሰው አሁን ዝናን በድል አድራጊነት ነው የሚያውቀው። ማለትም መድብል እንደሞተና አሁን ወደ ሷ ቤት እየሄደ እንደሆነ ነበር የነገረው። ከዛ በኋላ ግን እየተፈጠረውን ነገር እየሰማው አንዳችም ነገር የለም። ሆኖም በዝና ስልክ በተደጋጋሚ ደውሎለት፣ ነገር ግን በስከ መጨረሻ ምንም አይነት አድራሻ ሲያጣ ወደ ማህሌት ደውሏል። ማህሌት ይህ ቁጥር የማን እንደሆነ አላወቀችም። ባላቸው ግንኙነት ማህሌትና ኤፍራታ ከዝና ጎን እንደነበሩ ያውቃል። ለዛም ነበረ ከማህሌት ስልክ የደወለው። ማህሌት ገና ለገና ከዚህ ሰው ሲደወልባት በጣም ደንግጣለች። ኤፍራታንም ዝናን ምንድነው ያደረግሹ? እያለችም ጠይቃታለች። ዝና ምንድነው የሆነው ብላታለች። በእርግጥ የኤፍራታ መንገዳገድም ምናልባትም ነገሮችን እንድትጠራጠር ሊያደርጋት ይችላል። ማህሌት በጣም ነገሮችን እያጠበቀች ከመጣች እውነታውን ልትረዳ ትችላለች። አሁን ባለችበት ሁኔታ ግን ዝናን በድል አድራጊነት እንዲሁም መድብል አሁን በሕይወት እንደሌለ አድርጋ ስለምታስብ የራሷን ደስታ በማጣጣም ላይ ናት። ነገሩ ግን በተቃራኒ ሆኖ ዝናም ቢሆን ፈተናውን እያየ ይገኛል። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩ ምሳሌ ድራማ ክፍል ሰማኒያ ስምንት በጣም የሚያስገርሙ ትዕይንቶችን ተመልክተናል። ይህ ዛሬው እንግዲህ ሁሉም በጉጉት ሲጠብቅ የነበረው በዳይና ተበዳይ፣ ምንጊዜም ድል ለተበዳይ ይህ የኮሜንታተሮች ድምጽ ነበረ። ማለትም ብሩኬ እንዲገኝ ካለው አስተዋጽኦ የተነሳ ወንድሞ በአሸናፊነት እንዲያጠናቅቅና ዝና በቁጥጥር ስር እንዲውል ነበር። ሆኖም ዛሬ ላይ ይህ ተሳክቷል። ነገር ግን መድፈል ዝናን በቁጥጥሩ ስር እያውለው እንጂ የሚፈልገውን ውጤት ለማግኘት ብዙ ነገሮች ይቀሩታል። አሁን ላይ ዝና የፈለገውን ያህል በላይ በላይ ስቃይ ቢበዛበት እንኳን እውነታውን ላለማጋለጥ ለራሱ ቃል ገብቷል። ፈለግ እስከ ሞት ህቅታ ድረስ መሄድ ትችላለህ፣ እኔ የብሩክን ሁኔታ መናገር አልፈልግም ብሎታል። ይህንን እንዲናገር ነበረ በአፉ ደም እስከሚደማ በአፍንጫው እንዲሁ! ብዙ ፈተናዎችን በላይ በላዩ ሲደራረብበት የነበረው ዝና ግን ወንድ ልጅነኝና ሞትን አልፈራም ብሏል ብቻ እዛው እጆቹና እግሮቹ ታስረው እንኳን ብሩኬን እየደበቁበትን ወይም ከካሌብ መሲሳ ጋር እየተመካከሉትን ምስጢር መናገር አልፈለገም ምናልባትም መድብል ሊጠቅመው የሚችለው ነገር ቢኖር ከዚህ በፊት በመድብል ላይ ጉዳት አደረስኩበትና እርሱ በህይወት የለም ሞቷል በማለት ያኔ ተዘርሮ መሬት ላይ ወድቆ ሳለ አንድ ወንድ ሰምቷቸው ነበር። ማለትም ከካሌብ ጋር ያለው ግንኙነት፣ ስለ ብሩኬም ያለውን መረጃ ሙሉ በሙሉ ባይናገርም ነገር ግን በእነሱ ቁጥጥር ስር መሆኑን አውቋል እና እነዚህ መረጃዎችን በዝርዝር እንዲናገር ነበር ሲያስገድዱ የነበረው። ሆኖም ይህ አደገኛ ዕፅ አዘዋዋሪ ከመሆኑ የተነሳ ይህ ሰው እንዳይያዝ ይጠነቀቅለታል። ታዲያ ይህንን በመፍራት ይመስላል ዝና በላይ በላይ እየደረሰበት ያለውን ስቃይ መቋቋም ይሻለኛል ወይስ የሰማሁትን ማጋለጥ ይሻለኛል? የሚለውን ሁለቱን በማመዛዘን ላለመናገር ወስኗል። ማህሌትን በዋለችበት ውላ ወደ ቤት ስትገባ ኤፍራታ ክፉኛ ተደናግጣን፣ የጠበቀቻት ምክንያቱም ብዙ ነገሮችን በአይኗ ተመልክታለች። ለመድበል መርዝ ስጭ ተብላለች። ከመርዝ ጋር ብዙ ታግላለች። መድበል እንዳይወስድም ፍላጎቱም ነበራት አንድ ነገር ደግሞ እያስፈራታል። ዝና ይህንን ካላደረግሽ ትሞቻለሽ፣ በሕይወት አትኖሪም፣ ወዮልሽ በማለት የዛተባትን እያስታወሰች እንዲጠጣ ትፈልጋለች። የፍርሀታ ፍርሀትም ከሞት ጋራ መጋፈት ስለነበረ፣ በእርግጥ ሞት ያስፈራል። ነገር ግን ሞትን የፈራ ሰው ደግሞ በሌላ ሰው እንዲሞት ማወጅ እጅግ በጣም ራስ ወዳድነት ነው። ሆኖም መድብል ሁኔታውን ጠርጥሮባት ን መርዝ ራሱ ይጠጣዋል። ይምጣ እስካለ ራሱ እስካቀነባበረው ደረጃ ድረስ ውጣ ውረዶችን ብዙ ያልጠበቀቻቸው ክስተቶችን በአይኖቿ ተመልክታለች። ሁሉ የሆነባት ኤፍራታ ማህሌት ስትመጣ ብትደነግጥ ምኑ ያስገርማል? ለማንኛውም እንግዲህ በዚህ መደነባበር ውስጥ ሆና ስለ መድብል ሞት ነግራታለች። መድብላውን አሁን በሕይወት የለም። ይህ ለማህሌት ትልቅ የደስታ ዜና ነው። እርሷም በጣም ደስ ብሏት አግኝቷል። ያኔ ከዛች መኝታ ክፍል ሲያሰቃየኝ ይህ ይደርስብኛል አላለም ነበር፣ አለች ሞተ ብላ በደስታ እየጨለለችና እየተሳለቀች። ኤፍራታ ግን አንድ ነገር አሳስቧታል። የሰው ልጅ ስቃዩ ሊያስደስትሽ አይገባም፣ ሞተ ኮነ ያልኩሽ ለምን ትስቅ ያለሽ ብላታለች። እና ላልቅስ እንዴ እንደዛ እንዳላስቃየኝ ሁሉ አሁንም አልጨፍር እንጂ ለማንኛውም ታሪክ ሰርተሽልኛል አለቻት። የዝናን ትዕዛዝ በአግባቡ ፈጽማለች ብላ የምታምነው ማህሌት እድቪልና ሞገሴም ዝናን በቁጥጥራቸው ስር ስለዋሉት ቅድስትና ዳጣ በጣም ተደስተውም ሲጨፍሩ ነበር። እንዲሁም ሉላም ተጨምራ። በእርግጥ ሉላማ እንዴት አትደሰት እንዴት ሳትጨፍር? በእርግጥ በርግጥ አልጨፈረችም እንጂ ያቺ እየተከለከለቻት ፀሐይ አሁን ላይ ግን የሰላም አየርን እንድትተነፍስ የመጨረሻዎቹ ምዕራፍ ላይ እየደረሰችም ትመስላለች። ዛሬ ዳግም ለደቴ የደስታ ቀን ነው። እንዲህ በነጻነት ፈልሸሽ ሽልበል ብላለች። ሞገሴም እንደዚሁ። ብቻ ሁላቸውም በየፊናቸው ጠላታችን ወደቅ አይነት በጣም ደስ ብሏቸዋል። ያ ከአንዲት ጠባብ ክፍል በማስቀመጥም የሚቀምሱትን ነገር በመቅመስም ቀጥታ መድብል ወደ ታገተው ዝና ነበር ያመራው። ዝና ይህንን ይደርስብኛል ብለህ አስበህ ታውቃለህ ወይ? በሰዎች ላይ በደል ስትበድልና ያን ያህል ስታንገላታቸው ይህ አይነት ከባድ አጣብቂኝ ይገጥመኛል ብለህ አስበህ ታውቃለህ በማለት ጠይቆታል። ወንድ ልጅ ነኝና ብዙ ነገር ሊገጥመኝ ይችላል። እነዛ ነገሮችን ደግሞ ተፋልሚያቸው በድል እንደማሸንፋቸው አምናለሁኝ። አባቴ የሚያስተማረኝ ይህንን ነው ለምብዬ ነው ችግርን እያሰብኩ የማልፈልገው መንገድ ለሄድ የሚችለው በማለት አሁን በትቢት እየመለሰለት ነው። የዝና ትቢት በርግጥ መድብልን ወደማይሆንልህ ለመክተት እያሰበ ነው። መድብል ለወንድሜ ስል የማላደርገው ነገር የለም የእስር ቤትን ነገር እንዶ አንድ ይቀምሸዋለውኝ እኔ ሞትን የናኩሰው ነኝ ብሏል። ዝናም ቢሆን በላይ በላይ ውይ የተደበደበ በአፍና በአፍንጫው ወደም እየጎረፈ የፈለገውን በል፣ እውነታውን አልነግርህም። ብሩኬ የት እንደደረሰ የት እንዳደረግ ነው መናገር አልፈልግም። ታ ግን እንዳንተ አይነት ወንድም መኖሩን አላውቅም ነበር ብሎታል። አዎ መድበል ጀግናና ደፋር ነው። ትክክል ነህ። እኔ መኖሬን ማ ብታውቅ ኑሮን ክቻ አታደርገውም ነበረ። ለዛ ኮኑ የቀለድክብን በማለትም አሁን ወንድሙ የጠፋው ያኔ ከጎኑ ወይም ደግሞ መከታው ሆኖ ስላልተመለከተው ምን ያህል እንደተደፋፈረው መገንዘብ ችሏል። ኤፍራታን በዝና መታገጽ ክፉኛ ስጋት ውስጥ ገብታለች። ምክንያቱም ነገ ተጠያቂ ነኝ በፖሊስ ዘብጥ እያወርዳለሁ የሚለው ነገር በአእምሮ እያሳሰባትና እየተመላለሰባት ነው። ሆኖም ዛሬ ላይ ከመድብል ጋራ በመገናኘት ለመማለድ ሞክራለች። እባክህን እኔ ተጠያቂ ሆናለሁ፣ ስለዚህ እሱን ልትፈታው ይገባል በማለት ለምነዋለች። እንደውም እገድለዋለሁ፣ ምን አስፈራሽ ብሏታል። አይ እኔ ፈራለሁኝ ፖሊስ ይዘኛል አለችው። እኔን ስትገይ ፖሊስ አይዝሽም እንዴ ይላታል። እርሷም እንደዛ ሳይሆን እኔ እኮ ዝና አስገድዶኝ ነው እንጂ እንደዚህ አይነት ውሳኔ በፍጹም ልወስን አልችልም ነበረ። ነገር ግን በሕይወት አንድ ቀን ቢሆን አታድርም ብሏታል። እርሷም ይህንን ከመወሰንሽ በፊት ቀድመሽ ማሰብ ነበረብሽ። በጣም ጨካኝና ራስ ወዳድ ናቸው። የሚገርምሽ ነገር ካመንኳቸው በኋላ የሚከዱኝ ሰዎች መቼም ቢሆን አይናቸውን እንኳን ላያቸው ፍቃደኛ አይደለውም። ለማንኛውም እኔ ስለ አንቺ ብዙ ነገር ነበር የማስበው ወደ ቤት ብዙ ነገር እንሰራለን ብዬ እያሰብኩ አንቺ ግን ነገሮችን አፈራረሻቸው በማለት በጣም አዝኖባታል ማለት ነው። በስከ መጨረሻም እንግዲህ ናን ትናገር እንደሆነ ተናገር እያለ ስለ ወንድሙ አድራሻ እንዲናገር እያስገድደው ቢሆነም ዝና ግን ሞት ይበልጠኛል ብሏል። በስከ መጨረሻም ጉርቦን አንቆታል። ዝና ማን ደርሶ ያተርፈው ይሆን? በቀጣይ ክፍል ምን አዲስ ትዕይንት እንመለከታለን? ምሳሌ ድራማ ፍጥጫው እንደቀጠለ ነው። ብሩኬስ አሁንስ አቅጣጫው እንደጠፋ ይቀራል ወይስ ይመጣል? ለማንኛውም በዛሬው ክፍል እየተመለከት ነውን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜውን ላችሁ እያልኩ ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እየጠየቅኩ እዚሁ ተሰናበትኳችሁ። ባይ ባይ።